ሰላሙ አለይኩም ወረሕመቱላሂ ወበረካቱህ። የተከበራቸው የኪቻና ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው። አልሐምዱሊላሂ ረብልአለሚን። እንሻላ ዛሬ የላችሁ የመጣው የብሪያኔ አሰራር ነው። እንሻላ የዶሮ ብሪያኔ። የሚያስፈልገን ግብአቶች ሁሉን ማዘጋጀት አለ ዶሮዬን መጀመሪያ በደንብ አጥቤ አዘጋጅ አለው ሩዜና ጥብ ያለው በመጠናችሁ እኔ አንድ ዶሮ ነው የተጠቀምኩኝ። ሁለት ሩዝ በብርጭቆ ማለት ነው። እዚህ ጋር ሁዝ ባር አለኝ፣ ጦማጣ አለኝ። እዚህ ጋር ሽንኩርት ተጠቅም ያለ ሁለት አይነት ይሄ በዘይት የሚጠብሰዋለሁ። ሁለት ትላልቅ ሽንኩርት ነው የተጠቀምኩኝ። እዚህ ጋር ደግሞ አራት ሽንኩርት ነው የተጠቀምኩት። ማምን ምን እናቁላላበት ማለት ነው። እዚህ ጋር ቃሪያ ያለኝ፣ እዚህ ጋር ደግሞ ነጭ ሽንኩርትና ዝንጅብል አዘጋጃለሁ ማለት ነው። ኢንሻአላህ፣ አሁን ወደ አሰራሩ ወደ አሰራራችን እንገባለን። ከኔም ጋር ሆኖ ማለት ነው እዚ ጋን ዘይቴና ሙቅ ያለው የምጠብሰው ሽንኩርት ነው የሚጨምረው ማለት ነው። ይህን ከጠበስ ነው በኋላ ይህ እንደዚህ እንጠብሰውና ቡኒ ሲሆን እናወጥፋለን ማለት ነው።

የሆነ ነው አሁን የሚፈልገው ከለር እየሰጠ ነው ስራውን እየሆነ ነው እና እንዳያርባችሁ በደንብ ያማሰላችሁ ሁለት አይነት እንዳይሆን፣ ናው ደስ ይል ወንድ አሁን የሚያምር ከለር ሰቶኛል። ኢንሻላ፣ አሁን ዶሮ ለመውላላት እዚህ ጋር ድስት አዘጋጅቻለሁ። በራሱ ዘይት ነው የምጠቀመው ብያለው። መጀመሪያ ይህናት እኔ ይህናት እጠቀማለሁ እናቴ የሚበቃችሁን ዘይት መጠቀም በመጠን መጠቀም ትችላላችሁ ማለት ነው። ይህ እናት ተጠቅም ያለው ማለት ነው። ኢንሻላ፣ አሁን ሽንኩርታችን እንጨምራለን ይሄው ሽንኩርታችን እንጨምራለን። ያን በቃ ምንድን ነው ሽንኩርቱ ይሄን ይመስላል። ትንሽ የሆነ ቡን ይከለ ትንሽ ሲሰጠን አንድ ሁለት ደቂቃ እናውጣለን። አንድ ለ ቡኒ ሆነዋል። ደሴ አሁን ሽንኩርት እየበሰለልኝ ነው። ደስ የሚል ከለር ሆኗል። አሁን ምን እንጨምራለን? ሽንኩርትና ዝንጅብል ያዘጋጀኑ እንጨምራለን ማለት ነው። ከእራሱ እናቅላለዋለን በደምብ አንድ ሁለት ደቂቃ እናመስለዋለን። ዶሮችን እንጨምራለን ማለት ነው። ዶሮአችን እንጨምራለን ። ዶሮአችን ደግሞ ቡኒ መሆን አለበት። ዶሮ በደንብ ጥብስ ማለት አለበት ከሽንኩርቱ ጋር። አሁን ዶሮአችንም እየበሰለ ነው። ቡኒ መሆን አለበት። በደንብ መቅላላት አለበት። ዶሮዬ የደረሰ ነው። ቅላቱ ደስ ይላል። ቡኒ ሆነ። አሁን ቅመማችን እንጨምራለን። እዚህ ጋር ጨዋታው አዘጋጅ ያለን ሰቨን ስፓይስ ያለኝ፣ ቁንዶ በርበሬ ያለኝ፣ ከሞን ተጠቅም ያለኝ እና ዋቅደዋለን እንቀላቅለዋለን። ሳይ ደግሞ የሚጠቀመው ስማት ይሆናል። ስማት ስማት እንጨምራለን። አንድ ሁለት ደቂቃ እንተዋለን። ዶሮዋችን እየበሰለ ነው። ከጎን ደግሞ ውሃ ጥጃለ። የሩዛችን ጨው ጨምርበታለሁ። አንድ ማንኪያ፣ ትንሽ ሳይበዛ ዘይት እናደርግበታለን። አሁን መፍላት ብቻ ነው። ዶሮዋችን እየደረሰ ነው፣ እየበሰለ ነው። ይሄ ይመስላል ሳልሳን እንጨምራለን የተጠቀምኩት ሁለት ማንኪያ የሹርባ ማንኪያ ማለት ነው። ያው ለከለር ነው። ብዙም እንዳታበዙ ሳብሳው ማለት ነው።

ዶሯችን እየበሰለ ነው። ሮዛችን ደርሷል። ውሃው ፈልተዋል ፈርቷል፣ እንጨምረዋለን። አስር ደቂቃ ነው የምጠብቀው። ከአስር ደቂቃ በኋላ ተመልሰን እንመጣለን። ይሄን ፈትነው አለ አስር ደቂቃ ጠብቀዋለሁ። አሁን ወደ ዶሮዋችን እንመጣለን። የቀሩን ፍልፍላችን ጨምሯለን። ፍልፍል ስፓይሲ ሶስት ፍሬ ተጠቀመ ያለው ሩዛችን እስከሚደርስ ይህን ከድነዋለን። እሳቱ ቀነት ሳርገን ይህን አንድ አስር ደቂቃ እሳቱ ቀነት ሳርገን አስር ደቂቃ እንጠብቀዋለን ማለት ነው። ሩዛችን እስከሚደርስ ድረስ ሩዛችን መስሏል። ጠፈዋለ ይመስያን ስንቀላቅለው መልሰን እንወጣለን። እሳት እሳቱን በደንብ እስከ መጨረሻ እንቀንሰዋለን። ዋል ዝግጅቱ ነው። አሁን ሽንኩርታችን ጨምራለን። መጀመሪያ የጠበስ ነው ማለት ነው። ሁሉም አይደለም ግማሹ። አሁን ሩዜ እንጨምራለን። ሩዝ በደንብ እንዳይበስልባችሁ፣ እኔ አስር ደቂቃ አለ ነው። ይህን ያህል ከጨመራችሁ በኋላ ሩዝ በቅድም ባዘጋጀን ሽንኩርት እንመሰንስበታለን። አዘጋጅታችሁ ተጨረሳችሁ በኋላ የቀራችሁ ሽንኩርት ላዩ ላይ ላይ ተነሳንሱበታላችሁ ማለት ነው። ሞክሩት። በጣም ነው የሚጠማው። እኔ ሞክሬው አይቼ ነው የሰራሁላችሁ። እናንተም ሰርታችሁ ሞክሩ። በጣም ነው የሚጠማው። ዛፍራን አለኝ እዚህ ጋር ከለር ማለት ነው። እሳቱ በደንብ ቀነሳችሁት። ያም ሀያ ደቂቃ ተወዋለው ማለት ነው። ያው ተመልሰን መተናል። በብዛችን አልቆለታል አሳያችኋለሁ። ከምሽ ማሳያችኋለሁ። ከምሽ አሳያችሁ። እስኪ ሁላ ሁላ ሸታው እራሱ ይጀነን ነው። በጣም እና ሰርታችሁ ይው ቅመሱ ትወዱታላችሁ። በጣም ነው የሚጥመው። ከወደዳችሁ ላይክ፣ ሼር ያደረጋችሁ ቤተሰቦች፣ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ ያረጋችሁ ተቀላቀሉ፣ አበረታቱ ማለት ነው። ከወደዳችሁ